ጤና ይስጥልኝ ወዳጆቼ እንደምናችሁ። አሁን ያላችሁት በስብና ግንባታ ዙሪያ የምንማማርበት መድረክ ላይ ነው። እንግዲህ እንማማር ዘንድ እጄላችሁ የመጣሁት ከምን እንማር የሚል አብይ ርዕስ ያለው ነው። እንግዲህ ሰው በብዙ መንገድ ይማራል። አንድም በመደበኛ ትምህርት ቤት ይማራል። በሌላም ደግሞ በኩል ከስተቱ ይማራል። ሰው ምናልባት ከዚህ አባባል ጋር የሚሄድ የአንድ የምሁር ሀሳብ አንጸባቅ። ታዋቂ ደራሲ ሎሬት ጸጋዬ ገብረመድህን ሰው በሁለት መልኩ ይማራል ይሉናል። አንድም በሳር ሀ ብሎ፣ አንድም በአሳር ዋ ብሎ ይማራል ይሉናል። በመጀመሪያ ደረጃ እያንዳንዳችን ከየራሳችን ጋር ምን ያህል ተዋውቀናል? መማር በፈለግነው ጉዳይ ላይ የእኛ ተሰጥኦ ምን ያህል ተስማምቷል ወዳጆቼ? በእድሜ የወጣት ሆነን በሀሳብ አንጃጅ። የማይጠቅም ትምህርት የለም፣ የማይጠቅም ምርጫ እንጂ። ብዙዎቻችን የምንደክመው እኮ በዙሪያችን ያሉ ሰዎች ከዚህ በፊት መሆን ፈልገውት ያልተሳካላቸውን ጉዳይ ዳግመኛ በእኛ ላይ ተወልደው የጫኑብንን ሙያ ለማግኘት ስንማር ለመሆኑ ምን እየተማርን ነው? ድሮ ወላጆቻችን መሆን ይፈልጉት የነበረውን ሙያ በእኛ ላይ እውን ለማድረግ መፈለጋቸውን ተስማምተን ተቀብለን ወርቃማ ጊዜያችን እያባከንን የሆንን እየተማርን ወይስ እየተማረን? መልሱን ለእያንዳንዳችን እተዋለሁ። ምናልባት ጓደኛችን ላይ የሚያብርበትን ልብስ በእኛ የሰውነት ቅርጽ ልክ በማጥበብ ወይም በማስፋት እሱ ዘንድ ያየነውን ውበት በእኛ ላይ ማምጣት ይቻል ይሆናል። እኛ በልብሱ ልክ መሆኑ ቢያቅታን እንኳን ልብሱ በእኛ ልክ መዘጋጀት ይችላል። ሙያ ግን እንዲህ አይደለም። ባለማወቃችን ልክ ወደ እኛ የሚጠብ ሳይሆን እኛ የእውቀት አድማሳችንን እያሰፋን በመስፈርቱ ልክ የምንሆንበት ነው ማ ሙያ ምክንያቱም እኛ በትምህርቱ ልክ እንሆናለን እንጂ ትምህርቱ በእኛ ልክ አይቀነስም። ውዶች የእኛን ፍላጎትና አቅም ያወቅ ነው ትምህርት ከመጀመራችን በፊት ከሆነ እየተማርን ያለ ነው ከየትምህርት ቤታችን። ነገር ግን ሰው የመረጥልንን ሙያ ለመማር ብለን ራሳችንን ለመሆን ያቃተን ከሆንን የምንማረው ከየስህተታችን ነገር ግን ከስህተት እንማር። ተስፋ መቁረጥ የለም፣ የባከነ ጊዜ እንጂ የቀበር ነው መትት የለም። እንግዲህ ዛሬ ላይ እናንተ እየተማራችሁ ያላችሁት ከስህተታችሁ ነው ወይስ ከትምህርት ቤታችሁ? እባካችሁ ሀሳባችሁን አጋሩ። ስላዳመጣችሁኝ አመሰግናለሁ። አሁን ያላችሁት አል ፋሩቅ ኢትዮጵያ የተሰኘው የዩቲዩብ ቻናል ይላል። አልፋሩቅ ኢትዮጵያ በስብዕና ግንባታ የትውልድ ባለአደራ ሊያደርጉ የሚችሉ ሀሳቦች የሚንሸራሸሩበት። ስለዚህ ይህንን ቻናል ከወደዳችሁት ላይክ፣ ሰብስክራይበር እና ሼር በማድረግ ከጎኔ እንደምትሆኑ ተስፋ አደርጋለሁ።